በባሕር ዳር ከተማ የሃይማኖት አባቶችንና የሀገር ሽማግሌዎችን ያሳተፈ ሰላምን ማስፈላጊ ትኩረቱን ያደረገ ህዝባዊ ውይይት ተካሂዷል። አስተያየታቸውን የሰጡ የሃይማኖት አባቶችና የሀገር ሽማግሌዎችም በክልሉ የቀጠለው የጸጥታ ችግር በማህበረሰቡ ዘንድ እያሳደረ ያለውን ተጽዕኖ እንዲህ ገልጸውታል። አሁን ደግሞ አዝርዕት ሁሉ እንዳይዘሩ፣ አሁን ደግሞ ሌላ ገቢያ እንዳይወጡ እየተደረገ ያለው ነገር በጣም እነሱ ካላዘመሩ እኛ መብላት አንችል ስለዚህ ከሰላም ባሻገር በረሃብ ልንቀጣ ነው ማለት ነው። ልጆቻችን፣ የልጅ ልጆቻችን ባህር ዳር ከተማ ብቻ ካልሆነች በቀር በአካባቢያችን ልጆቻችን እንዳይማሩ ሆነዋል። ልማት እንዳይካሄድ ሆነዋል። የታመመ እንዳይታከም ሆኗል። የአማራ ህዝብ በርካታ የሚያነሳቸው ጥያቄዎች አሉት። ነገር ግን እነዚህ ጥያቄዎች የሚፈቱት ራሱን የአማራን ህዝብ የችግሩ ሰለባ በማድረግ ሳይሆን በሰከንና በሰለጠነ መንገድ መሆን እንደሚገባም አስተያየታቸውን ሰጥተዋል። እርስ በራሳችን እንጂ ከሚል ከሌላ አካል ጋር እየተጋጨን ማለት የማንን ልጅ ነው ማግተው፣ የማንን ሀብት ንብረት ነው እየዘረፍኩት ያለው? የወንድሜን የአባቴን የልጅን ሀብት ነው ንብረት እየዘረፍ ነው ያለ ይህ አይደለም። ያ ክልላችንን ጥያቄ ልናመጣ የምንችል እርስ በራሳችን ተገዳለን አይደል እርስ በራሳችን ተዘራርፈን አይደለም እርስ በራሳችን ተጨቃክናል አይደለም መምጣት ያለንበት። ስንት መኪና ታግቷል ቁሟል? ያየት ነው የሚመጣው ለማህበረሳችን የሚጠቅም ነገር ነው እየመጣ ያለው። ይሄ ግን እንዳይደርስ መደረጉ ተገቢ አይደለም። አሁን በክልሉ አንጻራዊ ሰላም ቢታይም ክልሉን ወደ ተሟላ ሰላም ማሻገር እንደሚገባ የገለጹት አባቶችና ሽማግሌዎች ለዚህ ደግሞ ሁሉም የሰላምን ጉዳይ የጋራ ሊያደርገው ይገባል ብለዋል። እኛም የሃይማኖት አባቶች ስለ ሰላም ከመጸለይ ባሻገር ማስተማር ይጠበቅብናል። የሰሜኑ ጦርነት ያ ሁሉ ህዝብ ካለቀ በኋላ በመነጋገር ነው ሌሎች ጣልቃ ገብተው የሶስተኛ አካል ገብቶ በመነጋገር ነው መፍትሄ መጣ። አሁንም በዚያ መልኩ መፍትሄ መምጣት አለበት ብዬ ያስባለሁ። በኦሮሞ ያለ ክልል ላይ የነበሩ ታጣቂዎች እንደተደራድረው ወደ መንግስት ይገባ ይተናል። ይሄኛውም ቁጭ ብሎ በመደራደር በመነጋገር ከመንግስት ጋራ በመወያየት ጥያቄውን ወደ ህዝቡ ወደ መንግስት አቅርቦ መፍትሄ ማምጣት ይጠበቃል ብዬ ያስባለሁ። ይሄን እንግል ልናስተካክል የምንችለው እኛው እኛው ራሳችን ቤተሰብ የሃይማኖት አባት ተመካክሮ ወደ ጫካ የወጡት ልጆ ወንድሞቻችንን ልጆቻችንን መክረን ልንመልስ የምንችልበት አግባብ መፍጠር ነው የሚገባ ሰላም እናምጣካል ይሄ ነው መሆን ያለበት ከኔ አብራክ የወጣው ልጅ ጫካ ውስጥ ገብቶ ካለ ኖ ትክክል አይደለም መመለስ አለብህ ብለን ማለት ይገባናል። በክልሉ እየተስተዋለ ያለው አካሄድ በዚህ ከቀጠለ ይበልጥ ተጎጂ የሚያደርገው ማህበረሰባችንን ነው ያሉት ደግሞ የባሕር ዳር ከተማ ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው ናቸው። ይህንንም ከአሁኑ ይበቃል ልንል ይገባል ብለዋል። የአማራ ህዝብ ልጆች የአማራን ህዝብ ከኋላ ቀርነት ከድህነት ማሻገር ነው ያለባቸው። እርስ በእርሳችን በመገዳደል የአማራን ችግር አልፈታል በመመካከርና በመነጋገር በመወያየት ብቻ። ስለዚህ ሰላም የጸናና ዘላቂ ሊሆን የሚችለው በእያንዳንዳችን አእምሮ ስለ ሰላም ስናስብና የሰላምን ዋጋ ትርጉም ሰጠ ስንነጋገር ባለቤቶችም ጭምር ስንሆን ሰላምን ስንጠብቃት ነው። በክልሉ ሰላምን ማስፈን ላይ ትኩረታቸውን ያደረጉ ህዝባዊ ውይይቶችም የተለያዩ የማህበረሰብ ክፍሎችን በማሳተፍ ተጠናክረው ቀጥለዋል።